ሰላም ጤና ይስጥልኝ ተመልካችና አድማጮች፣ ለሰዓቱ የተመረጡትን ትኩስ መረጃዎችን አጠናክረን ለእናንተ ይዘን ቀርበናል። አዲስ ሰዎች ሰብስክራይብ፣ ሰዎች ላይክ፣ ሼር ማድረጋችሁን እንዳትረሱ መረጃዎቹን ወደ ቀዳሚ የሚሆኑትን አስታውሳችኋለሁ። መንግስት ያቅርበልችን የሰላም አማራጭ የተቀበሉ አሉ እንዲሁም በታጣቂዎች የጭነት መኪናን ሐሙስ ተብሎ በሚታወቅ ከተማ በአማራ ክልል አውድሞታን እነዚህን ጉዳዮች በዋነኛነት የምንዳስሳቸው ይሆናል። እንዲሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደብረ ብርሃን ያለውን የኢንዱስትሪ ፓርኮች ጉዳይ እሱንም አያይዘን ከጉዳዮች ጋር አብረን እንዳስሳለን። ላይክ ሼር ማድረጋችሁን እንዲሁም ሰብስክራይብ እንዳይረሳ ወደ ጉዳያችን ከዚህ ጋር አያይዘን ስንገባ ወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች መንግስት ያቀርብላቸውን እስከነ ሙሉ ትጥቃቸው ተቀብለው ገብቷል። በተለይ ዋስል ክፍለጦር ስንቅ ሻለቃ ብሎ የሚጠሩ የሻለቃ አዘሽ ቃለ ቃሉ አስፈው ተብሎና እንዲሁም ሱልጣን ሲሳይ የሻለቀው ዘመቻ ኃላፊ ጨምሮ ሌሎችን ጓዶችን በማስከተል መንግስት ያቀርበላቸውን የሰላም ጥሪ በዛሬ ሁለት እስከ ታጠቁ ስናይፐር ድረስ በሰላም ገብቷ መንግስትም በይቅርታ አቀባበል አድርጎላቸን ሲገቡ እንግዲህ ደማቅ አቀባበል እንደተለመደው በሀገራችን ባህልና ወገ መሰረት አድርጎላቸኋን እናመሰግናለን። ሌላኛው ጉዳይ አንገብጋቢ ወደሆነ ጉዳያችን እዚጋ ይዘን እንገባለን። አሁን ታጥቀውጫ ከሚንቀሳቀሰው ወንድሞቻችን ጥቅሙ የት ጋ ነው? እንዲሁም ደግሞ ከሀገራችን ያለው ኮንቴክስት ጋር አብረን የምደስስ ይሆናል። በተለይ ከባህር ዳር ወረታ በሚወስደው መንገድ ሐሙስ ተብሎ በሚታወቅ ከተማ ላይ ሲደርስ ሁለት ተሳቢ መኪናዎችን ሙሉ በሙሉ አውደሞታን። ይህ የአማራ የነጻነት ጉዳይ ከሆነ ጥያቄ ምልክት አስቀምጠን ማለፋችን ግድ ይለናል። በዋነኝነት እዚህ ጋር እየይዘን አብረን የምናነሳው ጉዳይ የምናነሳው ጉዳይ ሁለቱ አብረውን ስለሚሄዱልን ነው። ከባህር ዳር ወረታ በሚወስደው መንገድ ሐሙስት ላይ ሁለት ተሳቢ መኪና በዛሬ ሁለት ህዳር ሶስት ሁለተኛ ወር ሁለት ሺ አስራ ስምንት አመተ ምህረት ወድሟዋል። ይህ የወደሙ በታጣቂዎች ጉዳይ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ከፍተኛ አመራሮች እንዲሁም የአማራ ክልል ፕሬዚዳንት አረጋ ከበደ በተገኙበት በደብረ ብርሃን የሚገኙ የተለያዩ የኢንዱስትሪ ፓርኮች በተለይ በፍጥነት እያደገ የሚገኘው የኢንዱስትሪ መንደር ወይም ከተማ ደብረ ብርሃን በፍጥነት ላይ እያደገ የሚገኘው እሱን መሰረተ ልማቶችን ጎብኝተዋል። በቆይታቸውም እንግዲህ እያስተላለፉ መልእክት አለ። ይህ ጉዳይ ይህ ጉዳይ ሁለቶች አብረው ስለሚሄዱ ልኝ ነው፣ ጦርነት ባለበት ልማት የለም ልማት ባለበት ጦርነት የለም። ሁለቱ አብሮ የማይስማሙ ጉዳዮች ነው። ስለዚህ ለሰላም ቅድሚያ እንስጥ፣ ልማታችን እናፋጥን። ደብረ ብርሃን አንጻሮች ሰላም ሰላምና መቶ በመቶ ሰላም የሆነ ከተማ ነው ማለት ይቻላል። ለዚህ ደግሞ ከፍተኛ የሆነ የኢንዱስትሪ ፓርኮች፣ ኢንዱስትሪዎች፣ የግል ባለሀብቶች ኢንቨስት እያደረጉ ከፍተኛ የሆነ እንቅስቃሴ ያለበት ዋነኛ ቁልፍ ሀገር የሆነ ከተማ ነው። ስለዚህ መፍጠር መፍጠን እና በጥራት መስራት የሁልጊዜ የስራ መመሪያዎችን ሊሆኑ ይገባ ሲሉ ምክትል ጠቅላይ ሚኒስትር ተመዝገን ጥሩ ነህ ገልጸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው እንደገለጹ በሰሜን ሸዋ ዞን በደብረብርሃን ከተማ በነበረን ቆይታ የመኪና መገጣጠሚያ እንዲሁም የብርጭቆና የጠርሙስ ማምረቻዎችን ተመልክተናል ብለዋል። በቆይታችንም ያየናቸው የፋብሪኮች የሀገር ውስጥ ግብአትን በመጠቀምና ከውጭ የሚገቡ ምርቶችን በመተካት ከፍተኛ የውጭ ምንዛሬ እንዲያገኙ ሲሉም ገልጸዋል። ከብየዳ ጀምሮ ትላልቅ የኤሌክትሪክ አውቶቡሶችን እየገጣጠሙ የሚገኙ የፊቪላ ኢንዱስትሪ መኪና መገጣጠሚያ 12 መኪኖች ማምረት የሚያስችል አቅም በቀን አለው ሲል ገልጿ ማለት ነው መገጣጠሚያው በቅርቡ ያስጀመረው አዲስ የቀለም መቀቢያ በርካታ ቀናትን የወሰዱ የነበረውን የስራዎች በሰዓታት ማከናወን ማስቻሉ ገልጿል እንዲሁም በአንድ ቀን 450 ሺህ ጠርሙስ የሚያምርተው ዴዴ ቦትል የብርጭቋና የጠርሙስ ማምረቻ ደግሞ 86 በመቶ የሚሆን ግብዓት ከሀገር ውስጥ ተጠቅሞ ለበርካታ የመጠጥና የመድኃኒት ፋብሪካዎች ጥቅም የሚሰጡ ጠርሙሶች ያመርታን ብለዋል። በኢንዱስትሪው የተመለከታቸው አጠቃላይ የስራ እንቅስቃሴ በዘርፉ በጥራትና በፍጥን በመትጋት የምናልመውን እድገት ባጠረ ጊዜ እናመሰ አክለው ገልጿ ማለት ነው። ውድ ቻናል ቤተሰቦች፣ ተከታታዮች እዚህ ጋር አንድ ነገር ማስታወስ ግድ ይለናል። የሀሳብ ልዩነት ሊኖር ይችላል። በሰለጠነ በተሳለጠ መንገድ ልዩነታችን መፍታት አስፈላጊ ነው። ይህ የኢንዱስትሪ ፓርክ ይህ የኢንዱስትሪ የግል ባለሀብቶች በቢሊዮን የፈሰሰባቸው ፕሮጀክቶች፣ ይህ አሁን ወደ ጦርነት ቀጠና ብንቀይረው መቶ በመቶ ዜሮ ውስጥ እንከታለን። ባለሀብቶች ወደ ሰላም ወዳለበት ይፈሳሉ። አሁን እየተስተዋለ ያለው በአማራ ክልል ከባህር ዳር እስከ ወረታ የሚወስደው የግብል ባለሀብቶች ተሽከርካሪዎች ወጡ መግባት መስራት ጭንቅ የሆነበት ጊዜ ነው። ለዚህ ደግሞ በዛሬ ሁለት እንግዲህ ህዳር ሶስት ከባህር ዳር ወደ ወረታ በሚንቀሳቀስ ሐሙስ ተብሎ በሚታወቅ ከተማ ላይ ሁለት ተሳቢ መኪናዎችን ጥቅም ውጭ አድርገዋል። ይህ ነው የአማራ የህልውና ጉዳይ የሚለውን ጥያቄ ውስጥ ይከታን። ስለዚህ በአደ ተልዕኮ አንግበው በጀርባቸው የሚንቀሳቀሱ መሆኑ አንዱ ግልጽ አመላካች ነው። ጥያቄ ይኖራን በሰለጠነ መንገድ ጥያቄያችን መመለስ ይቻላል። አማራ ክልል ወደኋላ እየተመለሰበት የሚገኘው አንዱ የሰላምን አማራጭ አለመቀበል ነው። በሳዶልት ባዚዮ የመንግስትን ሰላም ጥሪ ተቀብሮ ወሬ ሉ ተብሎ በሚታወቁ አካል ሲንቀሳቀሱ የነበሩ መንግስት ያቀረበላችን ሰላም አማራጭ ስለተጠቀሙ ስለተቀበሉ እጅግ እናመሰግናለን። በሌላኛ ህንጻ በምስራ ጎጃም ዞን ሸበል በረታ ወረዳ ተብሎ በሚታወቁ ገደያሱ ተብሎ በሚታወቅ ቀበሌ ላይ መንግስት ህግን ማስከበር ዘመቻ ወስዷል። በዚህም በወሰደው ከፍተኛ ኪሳራ አስተናግዷል። ወደ አስራ 12 የሚደሱ ተሰናብተዋል። ወደ ሶስት ሚሊዮን በምርኮኛ ገቢ ተደርጓን ስናይፐር ክላሽ የተለያዩ ትጥቆችን ሲጠቀሙበት የነበረውን ገቢ ማድረግ መቻሉ ተገልጿል። ማለት ነው። ለዚህ ነው መንግስት ህግ ያስከበራን ሰላምን ያመጣን ልማት ይፈጥናል። የምንሰጠውን በጀርባችን በአዳዝ ለምን ንቀሳቀሰው የትም አያሻግርም። ሁሌ ራያችን ሰላም ነው፣ ሰላምና ልማት ነው። ለዚህ ነው በቃላት መሞግታችሁ እንጂ ለአማራ የሚጠቅም ቢሆን ኑሮ ይህ ሁሉ አንመለከትም ነበር። ሹፌር በሰላም ወጦ የማይገባበት ተሽከርካሪዎች ወጦ የሚቀሩበት እየተመለከት ነው። ለዚህ ደግሞ ለሰላም ደግሞ ቅድሚያ ሰጠን መስራት አስፈላጊ ነው። የአማራ ህልውና ጉዳይ የሚለው እሱ ቅቡልነት እየሆነ የመጣበት ከላይ ፕሮፋይል ውስጡ ግን ሌላ ጉዳይ ሆኖ እየተመለከት ነው የሚገኘው። ስለዚህ በዛሬው ከተመለከትናቸው ከተመለከት ናቸው ዋነኛ ጉዳዮች አሙሲት ከባህር ዳር ወረታ በሚወስዱ አሙስ ከተማ ላይ ሁለት ተሳቢ መኪናዎች ሙሉ በሙሉ ወድመዋል። በደብረ ብርሃን ያሉ የኢንዱስትሪ ፓርኮች ከፍተኛ እንቅስቃሴ ላይ ይገኛሉ። ይህ ደግሞ ሰላም በመቶ በመቶ ስለተረጋገጠ ነው። እንዲሁም መንግስት ያቅረብላችን ሰላም ጥሪ በወረኢሉ ከተማ ተቀብለው ገብተዋን። በምስራቅ ወጃም ዞን ህግ የማስከበር ዘመቻው ተጠናክሮ ቀጥሏን። በዚህም ጥሩ ትምህርት ተሰጧቸዋ ማለት ነው። ውድ ቻናል ቤተሰቦች፣ አዲስ የሆናችሁ ሰብስክራይብ ቤተሰቦች፣ ላይክ ሸን ማድረግ እንዳይረሳ ዘረኝነት፣ ጽንፈኝነት ይውደም የሐሳብ ልዩነትን በሰለጠነ መንገድ እንፍታ። ዓለም ጥሎን እየሄደ ነው። አማራ ክልል ነው፣ ወደኋላ አትጎትቱት። 1152 ዓመት አትጎትቱት። ከዓለም ስልጣኔ ገንጥላቸው ወደ ኋላ በኢኮኖሚ አታስቀሩት። ዋናው ጉዳይ ይህ ነው። ዓለም በፍጥነት ሰላም ካረጋገጠ ይጓዛል። ከነሱ ለመድረስ ብዙ ዓመታትን ይጨርሳል። ለዚህ ደግሞ ያለን ሀብት አታውድሙ። ለዚህ ጥሩ ትምህርት እየተመለከትን ነው። በተለያየ ቦታዎች ጉዳያችሁን ይፋ እያወጣን ነው። በሁለት ቀናት በሶስት ቀናት ልዩነት ውስጥ የመሳፍት ልጅ በራሳችሁ በራሳችሁ ልዩነት የሸኛችሁት ጉዳይ ነው። አሁን ደግሞ የህዝብ የሚያገለግለውን ባለሀብቶች ወጣው ገብተው እንዳይሰሩ የተደረገበት ሁኔታ ነው። ይህን እንኳን አንድ የብልጽግና አመራር ቢሆን የአብ መኪና እንኳን ቢሆን ማቃጠል የለባችሁም። ንብረቱ ለሀገር እኮ ይጠቅማል። ወንጀለኛውን ፈልጎ ማቅረብ እንጂ ንብረቱ እኮ ለህዝብ የሚያገለግል ነው። ለዝብ ስለዚህ፣ ይሄ አይነት ድርጊት በእጅጉ ሊወገዝ ይገባል። የህዝብ ሀብት ነው፣ የሀገር ሀብት ነው። ማንም እንኳን ልዩነት ቢኖር ተሸክሞት የትም አይሄድም። ስለዚህ ከዚህ ድርጊት እንድትቆጠው ማሳሰብ እንፈልጋለን። በሌላ መረጃ እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዲህ ተመኘው።